በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት በሰላም አደረሳችሁ። አሜን። አምላካችን መድኃኔ ዓለም በቸርነቱና በፍቅሩ በሰማያዊ ባርኮቱ እና በአባትነትና በመለኮታዊ ገዥነቱ ለዚህ ሰዓት ያደረሰን ሁልጊዜም ቢሆን በቅዱሳኑና በእኛ በደካሞቹና በአጢአተኞቹ አንደበት ስሙ ይክበር ይመስገን። አሚን ዛሬ እንደ መድኃኒዓለም መልካም ፈቃድ የምንማማርበት በት ርዕሳችን የማማረር ጸሎት ወይም የምሬት ጸሎት በሚል ይሆናል። ይሄ ጸሎት ለቅስፈት የሚዳርግ ዲያብሎስ የተቀላቀለበት ጸሎት የምሬት ጸሎት በሚል ርዕስ እንማማራለን። አያሉ አምላካችን መድኃኔዓለም ጉባኤያችን ይባርክልን ክፉን ኃይል በስሙ ያቁምልን ተምረን ከውስጥም ከውጭም ያሉትን የጭንቀት እና የመረበሽ ስሜቶችን አጥፍተን በመለኮታዊ ኃይልና ባርኮት ተዋጅተን ሰላማዊ የሆነና በመንፈስ ቅዱስ በኩል የተገነባ ታሪክና ሰብአዊ ህይወትን እንድንይዝ አምላካዊ የሆነ ፈቃድ ይሁንልን። አሜን። እንግዲህ ስለ ጸሎት ብዙ ነገር አውርተናል፣ ተማምረናል። የሰው ልጅ የክርስትና ህይወቱም የምድራዊ ህይወት መስተካከልም ከዛም በላይ ደግሞ በእግዚአብሔር ፊትና በሰማያዊ ትእዛዝ ለመኖር ግዴታ መንፈሳዊ ልምምዶችና ጉዞዎች ያስፈልገዋል። እነዚህ ልምምዶች ደግሞ ጸሎት፣ ስግደት፣ አምልኮት፣ እንባ፣ የቅዱስ ቁርባን መርሃ ግብር እና ሌሎችም አንድ ላይ ሆነው ክፉን ኃይልም የሚያዳክሙ በነፍስም እንድንበረታና ከዕለት ከእለት ወደ ዕለት ኃይላችን እየበረታ እንዲመጣ ከእግዚአብሔር ቀርቦትም እየጨመረ እንዲመጣ የሚያደርጉ ናቸው። ግን በዚህ ውስጥ ታዲያ ክፉ መናፍስት እየተቀላቀለ ጸሎቱን የምሬት የማማረር ጸሎት ስግደቱን ኃይልና እምነት የተለየው ስግደት እምባውን ደረቅ ማድረግ የቅዱስ ቁርባኖን ኃይል ውስጥ ደግሞ በብዙ መልኩ እንዳንቀርብ ፈተናዎችን ቅድመ ፈተናዎችን ማዘጋጀት በእንደዚህ አይነት መንገድ ከሰማይ አምላካችን ባርኮት ውጭ ሆነን እንድንባለን መንፈሳዊ የህይወት ጉዞ ውስጥ ክፉ መናፍስት እየተቀላቀለ ሁሉን ነገር ማድረግ ያለብንን መንገድና መስመር አስቶ በራሱ በኩል ነገሮችን እየመራ በብዙ መንክ የህይወት አቅጣጫዎቻችንና መስመሮቻችን የእምነት የኃይል ማደግና የልብ መከፈት ጉዳይ ላይ አዚም እየሆነ ብዙውን ጊዜ ይፈተነናል ክፉ መንፈስ። በብዛት የፈተናዎቹ አቅጣጫ ብዙ ናቸው ማለት በብዛት የሚመጡት በመንፈሳዊ ህይወታችን ላይ ከማጥላት አንጻር ነው። አንዳንድ ፈተናዎች ጸሎት እንዳንጸልይ ወደ እግዚአብሔር እንዳንቀርብ ኃይል እንዳይመጣ የጠየቅነው ጥያቄና ችግሮቻችን በመንፈሳዊ መልኩ እንዳንፈታ ግርዶሽ መሆኑ፣ አንዳንዶቹ ፈተናዎች ደግሞ ወደ እግዚአብሔር ስንቀርብ እግዚአብሔር አይሰማህም፣ አያዳምጥም፣ ጸሎት ተቀባይነት የለውም እያለ ከውስጥ እያወራና የአለመሰማትን ስሜት በልብ እያሳደረ እንድታማርር ማድረግ ነው። ሦስተኛው ደግሞ የፈተናው አቅጣጫ ያለህን ሀብት ንብረት አሳጥቶ ይህን በሙሉ ማጣት ደግሞ በጸሎትና በመንፈሳዊ ህይወት ምክንያት እንደሆነ በመንገር በማውራት ባዶነትህን የበለጠ እንድትቆጭበት ማድረግ ነው። ብዙ ናቸው የፈተናዎቹ አቅጣጫዎች፣ እንደየለመደው፣ እንደየሰው፣ እንደ ህይወቱ አገባቡ በብዙ መልክ ይፈትናል። ዛሬ ግን በብዛት የምናወራው። መንፈሳዊ ህይወት የጸሎት የአምልኮት የስግደትና ወደ እግዚአብሔር መቀረብ ላይ በምናደርገው ዝግጅት ውስጥ እሱ ተቀላቅሎ እንዴት አድርጎ መንፈሳዊ ጥያቄዎቻችንን ወደ ምሬት ቀይሮ በእግዚአብሔር ፊት ሞገስና መልስ እንዳያገኙ የሚያደርግበትን መስመር ነው የምናየው ዛሬ። እንደሚታወቀው ማማረር ብዙ ነገርን ያሳጣል። ማማረር አንደኛ፣ በረከት እንታጣለህ ስታማርር። ሁለተኛ፣ የተሰጠህን ጸጋና ኃይል ሞገስ ልታጣ ትችላለህ። ሶስተኛ፣ ጸሎታ አይሰማም ስታማርር። አራተኛ፣ ማማረር በራሱ የቀረቡንና ከጎናችን የሆኑ የሚጠብቁንና ክፉ መናፍስት አስረውልን ያሉ ቅዱሳንም ሊሸሹን ሊርቁን ይችላሉ። በሌላ ቋንቋ ክፉ መንፈስ በማማረር በኩል ከታሰረ ሊፈታ ይችላል። መስራት ያልቻለው ነገር ካለ ሊያደርግ ይችላል። በሌላ በብዙ መንገድ ሊፈትን ይችላል። ስለዚህ ማማረር ቀላል አድርገን እንደምናየው ሳይሆን በብዙ መንገድ ብዙ መንፈሳዊ ነገሮችን የሚያሳጣና ለመናፈስ ደግሞ መንገድ ከፋች ነው። ዲያብሎስ ጸሎት ላይ ይቀላቀላል ጸሎት ላይ ሲቀላቀል ደግሞ በኖርማሉ በተረጋጋ ማንነት ላይ ሲቀላቀል ያው ጸሎቱን በማፈጣጠን ወይም በማዘግየት አዚም በመጣል ትከሻና ዓይን ላይ በመጫጫን መንገላጀጅ እንድትለምድ ያደርጋል። ይሄ ሲቀላቀል ነው። ግን አንዳንዴ ወደ ጸሎት ከመምጣታችን በፊት ውስጣዊ የሆነ ህይወታችንና ሰላማችን ያናጋውና በብዙ መንገድ ያጣነውን ነገር እያብሰለሰልንና ከውስጣችን እያመላለስን እየተጨነቅንና እየተረበሽን በእግዚአብሔር ፊት ቆመን ስንት ጊዜ ጠየቅኩ አልመለስክልኝም። ለምንድነው ማሰማኝ? ለምንድነው የማትመልስልኝ? እኔን ለምን አሰማኝም? ሁሌ ድምፄ ወደ ጆሮ አይገባም እያል እያማረን የምሬትን ጸሎትና ልመና እንድናቀርብ መጀመሪያውኑ ስሜታችንን ይበጠብጠዋል ክፉ መንፈስ። አንደኛ ከውስጥ ነው ሁሉን ነገር የሚሰራው። በተለይ ይሄ የምሬት ጸሎት ላይ መጀመሪያ ከውስጥ ነው የሚሰራው። አንድ የፈተናው አቅጣጫ እንደሆነ ወቁ። የመጀመሪያው እውነት ግን ከዛ በፊት ያጣነውን ነገር በሙሉ በሕይወታችን ውስጥ ከውስጥ እየወሰወሰ እንድናብሰለስል ያደርገናል። እሱ ላይ ያተኩረን፣ ያለንን ነገር እንድናጣ ነው ዓላማ። እሱ ላይ ያተኩረን፣ ወደ እግዚአብሔር ቀርበን እግዚአብሔርን የፈለግነውን ነገር እንዳንጠይቀው መንፈሳዊ ነገር ሁሉም በፍቅር ሲሆን ምላሽም፣ ኃይልም፣ ጉልበትም፣ ጸጋም፣ መክሊትም፣ በረከትም፣ ሞቀስም ያመጣል። የትኛውም ነገር የታሰረው በፍቅር፣ ጸሎት በፍቅር፣ ምጽዋት በፍቅር፣ ስግደት በፍቅር፣ እምባ በፍቅር፣ ልመና በፍቅር፣ ሁሉም ነገር በፍቅር ሲሆን ቶሎ ብሎ ዳቢሎስን ያሸንፈዋል። ምክንያቱም ዳቢሎስ ሁሌ ከፍቅር በተቃራኒ ነው የሚጓዘው። መድኃኒ ያለምን በፍቅር ስንጠይቀውና አምድረን ስንጠይቀው ወይም አማረ ስንጠይቀው አንድ አይደለም። ጸሎታችንና ወደ እግዚአብሔር መቅረባችን በምን አይነት መልኩ መሆን እንዳለበት በመጽሐፈ ጦቢት ምዕራፍ 12 ቁጥር ስምንት ላይ የእግዚአብሔርን ቃል እናገኛለን። እንዲህ የሚል ቃል አለ፣ ጸሎት ከምጽዋትና ከፍቅር ከሃይማኖት ነገር ጋር ያማረ የተወደደ ነው ይላል። አያቸው፣ ጸሎት ከምን ጋር ምጽዋት እንዳለው ነው፣ ከፍቅርና ከሃይማኖት ነገር ጋር። ስለዚህ ጸሎት በፍቅር ነው ማለት ነው። እመብርሃንን ስትለምኗት በፍቅር ሁናችሁ ነው መለመን ያለባችሁ። መድኃኔዓለምን ስትጠይቁት በፍቅር ሁናችሁ ነው መጠየቅ ያለባቸው። ጸሎት ከፍቅር ጋር እና ከሃይማኖት ነገር ሃይማኖት ነገር እምነትን ጭምር እና መንፈሳዊ የሆኑ የመንፈስ ፍሬዎችን በአጠቃላይ በመጥቀስ ከእነሱ ጋር ሲሆን በእግዚአብሔር ፊስ የተወደደ ነው ይላል። አያቸው ። ስለዚህ ጸሎት በምን አይነት መልኩ መሆን አለበት ለሚለው ጥያቄ በፍቅር ነው። መብርሃንን ያደረገችልንን ቀድሞ የተደረገልንን የእናትነት ፍቅሯን አስበን ከዛ በፍቅር ሆነን ስንጠይቃት እሷም ከጠየቅናት እጥፍ አርጋ ትመልስልናለች። መድኃኔ ዓለም ኃያሉ አምላካችን፣ ቸሩ ፈጣሪያችን እሱንም ከዚህ በፊት የከፈለልንን ዋጋ እያሰብን ፍቅሩን እያሰብን በፍቅር ሆነን እያለቀስን ከጠየቅነው እጥፍ አድርጎ ነው የሚመልስልን። ሊመጣ ሁሉ ይችላል፣ ስለማናየው ነው እንጂ በተለይ ቅዱሳን ገድላቸው ሲነበብ፣ ድርሳናቸው ሲነበብ ይመጣሉ፣ ይባርካሉ። እመብርሃን ተአምሯ ሲነበብ ትመጣለች። መድኃኒዓለም ከልብ ናችሁ ከጠየቃችሁት ይመጣል። አይገርም፣ ይህን ያህል መፍት አለ። ለሰው ልጆች የተሰጠው መፍት ይህን ያህል ነው። እንግዲህ እና ሁሉን ነገር በፍቅር ነው ማድረግ ያለባችሁ። ምጽዋት ስሰጡ በፍቅር አትጠራጠሩ፣ አታወላውሉ፣ አትሰስቱ። ዳቢሎስ በረከታችሁን ለመንጠቅ ከሰጣችሁ በኋላ ያጠራጥራችኋል፣ እንድትጸጸቱና እንድትቆጩ ያደርጋችኋል። ጸሎትም በፍቅር የተያዘች መሆን አለባት። ስለዚህ የትኛው መንፈሳዊ ነገር በፍቅር ነው የሚደረገው። በፍቅር ካልሆነ ዳቢሎስ ይገባል ማለት ነው። በኋላ ዲያብሎስ እንዴት ጸሎታችን ውስጥ እንደሚገባ በሰፊው እናይና መፍትሄውን ደግሞ አመጣለሁ መለስ ብዬ። እሺ አሁን የማማረር ጸሎት፣ አንድ ሰው በጣም ሲያማረር ወይም የሚያማረርበት ሁኔታ ስሜቱ ነው። ሲያማረር ውስጡ የተረባበሽ አይነት ስሜት ይኖረዋል። ይነጫነጫል። ጠብጠብ ነው የሚለው፣ በትንሹ ነገር መናገር፣ መበሳጨት፣ ሰላማዊ ያልሆኑ ድምፆችን ማውጣት፣ እቃ ካለ ስበር ስበር ነው የሚለው፣ ምግብ ካለ ወሩር ወሩር፣ ጣለው ጣለው ነው የሚለው፣ በአካባቢ ያለውን ነገር በሙሉ በቃ ማሽቀንጠር፣ የምሬት ወይም የስሜት መረባበሽ ሲኖር ማለት ነው፣ የስሜት መረባበሽ የስሜት መረባበሾች ብዙ ጊዜ የሚፈጠሩት አንደኛ፣ ነገሮቹ አልተሳኩልህም ብሎ ዲያብሎስ ከውስጥ ሲወሰውሰን ነው። ሁለተኛ፣ ክፉ መንፈስ ጭንቀትና ሀሳብ ላይ አጥልቶ ሲዋጋ ነው። ሶስተኛ፣ ስሜትህን ያጣኸው ነገር ላይ አተኩረህ የነገውን ህይወትህን ለማበላሸት የሚጠቀምበት መንገድ ይሄ ነው። ስለዚህ በእንደዚህ አይነት በመረባበሽ ውስጥ ሆነ የእምነት ጸሎት ልጸል አችልም። እንባ ቢመጣ የምሬት እንባ ነው። ከልብ የመነጨ ጸሎት ይፈልቃል። በእርግጥ ግን ከዛ ጸሎት ይልቅ በፍቅር ሆነ የምጠይቀው ጸሎት ዋጋና ኃይል በረከትና ምላሽ ያመጣል። ስለዚህ አሁን የእምነት ጸሎት ስሜት ተረባብሾ ስትጸልይ ምሬት ነው። የመብራን ፍቅር አይታየም። ቀድሞ የተደረገ ልውለታ አታስታውሰውም። በህይወቱ ውስጥ ምን ያህል እየተከታተለችና እየረዳች እያገዘች መሆኑ አይታወቀም። የመድሃን ያለም ፍቅር አታስተውለውም። አያችሁ፣ በምሬት ውስጥ ስትሆኑ። ከዛ በእምነት የሆኑ ጸሎቶች፣ በፍቅር የሆኑ ጸሎቶች ደግሞ ምን ያህል ዋጋ እንዳላቸው መጽሐፍ ቅዱስ ላይ እንመልከት። እሺ፣ ያይቆ መልእክት ምዕራፍ አምስት ቁጥር አስራ አምስት ላይ የእምነት ጸሎት ድውያንን ያድናል ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰራይለታል። የእምነት ጸሎት ክፉን መንፈስ ያስራል፣ ድዊ ቢኖር ይፈውሳል፣ ሙት ቢኖር ያስነሳል፣ ኃጢአት ቢኖር ይሰረያል። በፍቅርና በእምነት የሚደረጉ ጸሎቶች በሙሉ ዋጋቸውና በረከታቸው ብዙ ነው። አያችሁ። በምንና በ በእምነትና በፍቅር ፍቅር ሲኖር ውስጥህ ደስ የሚል ስሜት በመንፈስ ቅዱስ ባርኮት በኩል ይፈልቃል። ፊትህ በራሱ ገጽ ሙሉ ይሆናል፣ ይበራል፣ ወከክ ይላል። አዚም የለም። ህይወትህ በሙሉ በደስታ የተባረከና ይሄ ቃና ቃላቶች፣ ድምፆች በሙሉ የበረከትና የእግዚአብሔር ትዕዛዝና ቃልን የሚያከብሉ ይሄ በእምነት ስትጓዝ ነው። የምሬት ሲሆን ግን ደግሞ መነሻው የስሜት መረበሽ ነው ብያችኋለሁ። ስሜት ደግሞ የሚረበሸው ያጣው ነገር ላይ ብቻ እያተኮርክና ያልተሳካለ ነገር ላይ ብቻ እያተኮርክ ከቀድሞ የተደረገልን ውለታ ረስተ በዛ ስሜት ይዘህ ያንን አቋም ይዘህ በእግዚአብሔር ፊት ስትቆም ነው። አስቡት እንግዲህ ስሜታችሁ ተረባብሷል። በዚህ ሰዓት ታዲያ ብዙ ጊዜ ክፉ መንፈስ ከውስጥ የሚያወራውና በልባችሁ የሚጽፈው ጽሑፍ ጸሎታችሁ አይደመጥም፣ እግዚአብሔር አይሰማችሁም፣ ጸሎታችሁ በእግዚአብሔር ፊት ዋጋ የለው እያለ ከውስጥ የወሰውስና ያን ትይዝና እና አንተ ታዲያ በእግዚአብሔር ፊት ቆመ እስከ መቼ ነው ጸሎቴንማሰማኝ ንማሰማኝ የኔን ጸሎት አሰማም የኔን ልመና አሰማም እኔን እንደዚህ እያል ጊዜውን ጨርሰዋል። ይሄ ታዲያ ዳብሎስ የተቀላቀለበት ጸሎት ነው። የምናወራቸው ቃላቶች ቀድሞ ዳብሎስ በልባችን ላይ የጻፉ ወይም በጆሮችን የነገረንን ቋንቋዎችን ነው በእግዚአብሔር ፊት ይዘን የምንቀርብ። ይህ ለቅስፈትም ሊዳርግ ይችላል። በእግዚአብሔር ፊት የምንጠይቀው ጥያቄ ዳብሎስ ቀድሞ የነገረንና ያወራልን የወሰወሰንና ስሜታችን የረባበሸበት ነገር ነው። የፍቅርና የእምነት አይደለም። የፍቅርና የእምነት ሲሆን ተንበርክከ ነው የምትጸልዮ ወይም ከልብ የምትጠይቀው ጥያቄ ቃላቶቹ ራሱ የሚመጡል። በተረበሸ ስሜትና በምሬት ስትሆን ግን ዲያብሎስ መጀመሪያ የሚነግርህ ነገር ይዘ በእግዚአብሔር ፊት ቆማ፣ ከዛ አይሰማም፣ አያዳምጥህም፣ አንተን ፊቱን አዙሮባል እያለ ነበር አደል። በስዕላ ድነው ፊት ቆመ አሰማኝም፣ ፊትህን አዙረብኛል፣ ቀድሞ የነገረን ይዘ ይሄ ማማረርና የምሬት ጸሎቶች በእንደዚህ አይነት መንገድ የታጠሩ ናቸው። ው በጣም ይገርማል። ኤርሚያስ አብዝቶ የሚጸልይ ጸሎተኛ ነው። ነብዩ ኤርሚያስ በተለይ በእንባ ይታወቃል። የሆነ ጊዜ ሲጸልይ እንዲህ ብሏል። ሰቆቆ ኤርሚያስ ሦስት አርባ አራት ላይ ጸሎት እንዳያልፍ ራስህን በደመና ከደንካሉ ጸሎቴ ወደ አንተ እንዳይቀርብ ራስ ግን በደመና ከደንክ። በእርግጥ ይሄ የእስራኤላውያንን የእስራኤላውያንን ውድቀትና ከእግዚአብሔር መራቅ በራሱ ዘይቤ አድርጎ ሲገልጥ ነው። እስራኤላውያን ከእግዚአብሔር የሸሹበት ጊዜ ነበር። እግዚአብሔርን ከርተው ለጣዖት መሥዋዕት ያቀረቡበት ጊዜ ነበር። ይሄ ጊዜ ታዲያ ምን አለ? ጸሎት እንዳያልፍ ራስ ግን በደመና ከደንክ። እንደዚህ አይነት ነው አካሄዱ። ክፉ መንፈስ ስሜታችን ሊረብሸው የሚችለው አንድ የምሬት ድምፆችና ቃላቶች የእሱ የሆኑ ሀሳቦች ይዘን በእግዚአብሔር ፊት እንድንቀርብ የሚያደርግበት ምክንያቶች አሉት። አንደኛ ሲነዳን ምን ምን ነዳለት ከሆነ ይሄ ማለት የሆነ ሐሳብ ሲያቀርብ ተከትለን ያን ነገር ወደ ተግባር የምንለውጥ ከሆነ እሱ በፈለጋቸው መስመር የምንሄድ ከሆነ ክፉ መንፈስ ከመሬት ተነስቶ ፈተና ውስጥ ውዝፍ አያደርግም። አሁን አንዳንዴ የዝሙት ኃጢአት ራስ በራስ የማርካት ኃጢአት ይሄ ልማዳዊ የሆኑ ኃጢአቶች፣ ብዙ ኃጢአቶች አሉ የለመድናቸው። እነዚህ ውስጥ ዳቢሎስ ብድግ አድርጎ አይከተንም። መጀመሪያ ከውስጥ ነው ውጊያው የሚጀምረው እብድ ሲባል አሁን እብደት እዩት። እብደት እናንተ በተለምዶ አይምሮ የሳቱ ሰዎች ማለት ነው። ብቻቸውን ያወራሉ፣ ድንጋይ ይወረውራሉ፣ እንደዛ እንደዛ ይሄ ክፉ መጀመሪያ ከውስጥ ከዲያብሎስ ጋር ውጊያ አድርገው አሸንፏቸው፣ ክፉ መንፈስ ተገልጦ በአካል ማለት ነው። ያ ግን ከእብደቱ በፊት መጀመሪያ ውስጣዊ የሆኑ ውጊያዎችን አካሂደዋል። አሁን ዝም ያሉ እብዶች አሉ ከውስጥ ዝም ያሉ ያለየላቸው እብዶች፣ በልብስ የተሸፈነ እብደት ብዙ ነው። አሁን በቃ ብቻውን የሚያወራ ሀሳቡ የተምታታበት ግራ የተጋባ የሚወስነው፣ የሚይዘው፣ የሚጨብጠው፣ የሚያደርገው ነገር አንዴ ሰው፣ አንዴ አውሬ፣ አንዴ ደና፣ አንዴ በቃ የምቾት የሚመስል መልክ አልባሳት፣ ይሄ ይሄ የሸፋፈንን እንጂ ብዙ እብዶች አሉ። ከመናፈስ ጋር ያለው ውጊያ ገጽታ ይሄ ነው። እና ይሄ ምሬቱም አሁን የሆነ ፈተና ላይ ሲከተን ነው። እሳ ላይ ነበርኳ። የሆነ ፈተና ላይ ሲከተን፣ መጀመሪያ ቅድሚ ሁኔታዎች አሉ። የፕሪሪኩዌስት የምትሉት እንደዚህ አይነት ነገሮች አሉት። መጀመሪያ የሆነ ቀዳዳ ይከፍትላል። በዛ ከገባ አለቀ፣ ወጥመድ ውስጥ ገባ። መጀመሪያ የሆነች ትንሽዬ ነገር መልካም የምትመስል መንገድ ያደላድሎ ያሳያል ወደዛ ከገባ ትልቁ ፈተና ውስጥ ገባልታል ስለዚህ ሁልጊዜ ክፉ መንፈስ ነፃ ፈቃዳችንን አይጋፋም የሚባለው ምን ኃይል አለው ምን አቅም አለው የሚባለው እሱ የሚያቀርብልንን ሀሳብ የምንቃወም ከሆነ ምን አቅም አለው ምን ኃይል አለው ዞር ይልሃል ግን እሱ የሚነግርህን ነገር እያወራ እሱ ከውስጥ የሚወሰውስህን ነገር እየተገበርክ በሱ ፍላጎት እየኖርክ እግዚአብሔር የሆነው ነገር ላይ እርቀ ለምነው ለምነው እግዚአብሔር ሲቀርብ የሸሸ ጸሎት ውጤቱ ሲመጣ የምትረክ ከሆነ ከእድል ከበረከት ከጸጋ ከመክሊት ከእግዚአብሔር ስጦታ ከወጣ እና ታዲያ ምን ነው ዲያብሎስ የምትቃወተው? ስለዚህ ይሄ በጣም አስቸጋሪ የሆነ አካሄድ ነው፣ እና ማወቅ ያለባችሁ መጀመሪያ መልካም የምትመስል የተደላደለች ውብ የሆነች ነገር ያሳይና ከዛ ወደ ገደል ልክ አሁን የተለመደ ንግግር አለ። ላምን ወደ ገደል ለመክተት ሳር እያሳዩ እየጎተቱ መውሰድ ነው አደለም። እንደዛ ነው። ሳሩን ያሳየና እየሳበ እየሳበ አንተ ለሳሩ ስትሄድ ይከታ ጉድጓድ ውስጥ። ከዛ ቤትም አትወጣም። ምሬት ውስጥ እገባለ የው አሰማኝም የው እንደዚያ ሆኜ የሁኔ ጋር የለም መጀመሪያ የዲያብሎስን ሀሳብ ለምንሰማ ዞር ብትለው ኖሮ ዞር የለም ግን ሰማው። ደግሞ የሚገርመው ነገር የእሱን ሀሳብ አለመለየታችን ነው። በጣም የሚገርመው ትልቁ ችግር የዲያብሎስን ሀሳብ አለማወቃችን፣ አለመለየታችን፣ የእሱን ፍላጎት፣ የእሱን ሀሳብ፣ የእሱን ውሶሳ፣ የሱን መንዳት እሱ ሊያመጣው ያሰበው ነገር አለማወቃችሁ። በነገራችን ላይ ፈተና የሚመጣው በሁለት መንገድ ነው። አንደኛ የእሱ ሀሳብ እንደነገርኳችሁ ስንከተል፣ ሁለተኛ በረከታችን፣ ስጦታችን፣ ጸጋችን፣ መክሊታችን ሲበዛና ያችን በረከት ጸጋ ለማሳጣት ሲፈልግ ፈተና ያመጣባል። መልካም ነገር በሰራ ቁጥር ፈተና ያጋጥማል። ደና ነገር ባደረግ ቁጥር ፈተና ያጋጥማል። መልካም ሰው ከሆን ሁልጊዜ ፈተና ሰው ነ በጎ ከሆንክ ሁል ጊዜ በፈተና የታጠርክ ነህ ማለት ነው። መልካም ልብ እና ሕሊና ሩሩ ማንነት ካለ ሁሌ ሰው ለአንተ መጥፎ ነው። አንተ ደግ ነው፣ እነሱ መጥፎ ናቸው። አንተ በጎ ነው፣ እነሱ ለአንተ በክፉ ዓይን የሚያዩብህ ናቸው። ይሄ የዲያብሎስ ዓለምና ውጊያ ነው። እንግዲህ ምን ታደርገዋለህ? ስለዚህ አሁን በመጠኑም ቢሆን የምሬት ጸሎትን ተረድታችሁኛል ተስፋ አደርጋለሁ። እና ትልቁ ደግሞ ማስተላለፍ የፈለግኩ ዛሬ መንፈሳዊ ነገር በፍቅር ሲታሰር ትልቅ ዋጋ አለው ጸሎት በፍቅር እንባ በፍቅር ስግደት በፍቅር ከዛም በላይ ምጽዋት በፍቅር በፍቅር የሆነ ነገር በሙሉ ኃይል አለው በረከት አለው ጸጋ አለው መክሊት አለው በእግዚአብሔር ፊት ደግሞ የሚታይ የሚከበር ይሆናል ማለት ነው በፍቅር ያልሆነ ነገር ግን ያው ሜዳ ላይ ነው የሚቀሩ። ስለዚህ እንደዛ እንዳይሆን በደንብ አድርጋችሁ ዲያብሎስን መቃወም አለብን ማለት ነው። እሺ ሌላው ዳዊት በጣም ጸሎተኛ ነው። አንዳንድ ጊዜ መዝሙረ ዳዊት ምዕራፍ ምዕራፎች አሉት። ያው በእርግጥ ስትጨነቁ የሚጸለይ ጸሎት አለ። መናፍስ ሲበረታባችሁ የሚጸለይ ጸሎት አለ። ቡራኬ የሚጸለይ ጸሎት አለ። እህል ለመባረክ የሚጸለይ ጸሎት አለ። በብዙ መንገድ በጸሎት የኖረ ሰው ስለሆነ ዳዊት የጸሎት ምስጢር ያውቃል። እና መዝሙር ዘጠን አብዝታችሁ ጸሉ። አንዳንድ ጊዜ ስሜታችሁ ሲረባበሽ ለመጸለይ አለመቻችሁ ሲል፣ አሁን ስሜት ከተረበሸ መጸለይ አትችል መጀመሪያ በእግዚአብሔር ፊት ከመቅረብ በፊት የሆነ የተረጋጋ ስሜት ሲኖር ነው። ተመስጦህም ጥያቄዎችም ያንተ የሚሆኑት። ስሜታችሁ ሲረባበሽ ዝም ብላችሁ በጥንቃቄ ሆናችሁ በእምባ አልቅሳችሁ እንዲወጣላችሁ ማድረግ ነው። ታለቅሱና ይወጣላችሁ። ስሜታችሁ ሲረበሽ በእንደዚህ አይነት መልኩ ልታልፉ ትችላላችሁ። መናፍስት በጸሎትም በስግደትም በብዙ መንገድም የሚያጠቋችሁ ከሆነ አቅጣጫ መቀየር ነው። ልክ እነሱ ውጊያን እንደሚቀያየሩት ማያጸሉያችሁ ከሆነ በስግደት አጥቁት። ማያሰግዳችሁ ከሆነ በመቁጠሪያ አጥቁት። መቁጠሪያ ለመጠቀም ሁኔታዎቹ ቦታው የማይመቻችሁ ከሆነ በቅዱስ ቁርባን አጥቁት። እሱ መንገዶችን እንደሚቀያየር ሁሉ እናንተም የውጊያ መስመሮቻችሁንና መሳሪያዎቻችሁን እየቀያየራችሁ ታክሉት። ያለነው ነው በዓለም ውስጥ ነው። ይህ ዓለም የዳብሎስ ዓለም ነው። የዳብሎስ የሆነውን ስራ የሚሰሩ ሰዎች ብቻ ከብረውበትና ደምቀውበት የሚኖሩበት ዓለም ነው። የእግዚአብሔር ልጆችና ክርስቶስን ለመከተል የሚያስብ ሰው ዓለም አንገቱ ላይ ነው፣ ወጥቁም አንገቱ ላይ መድኃኔ ዓለምን ልከተል ካልኩ ሁሉም ይጠላል፣ ሁሉም ፊትን ያዞርባል። ከቤተሰብ፣ ከጓደኛ፣ ከስራ ቦታ ሁሉም ተቃራሪ ነው የሚሆንብ። ለምን ስትል፣ ምክንያቱም የዲያብሎስ ዓለም ነው። ዲያብሎስ እንደፈለገ የሚረዋወጥበት ዓለም ውስጥ ነው ያለ። እውነተኛ እና የእግዚአብሔር የሆኑ ሰዎች በፈተና እና በብዙ ሰቆቃ ውስጥ ነው የሚኖሩት። ይህንን ማስተዋል እና ማሰብ አለብን። የትኛውም መጥፎ ነገር በመልካም ጥምቁሙት። ሰው ሲጠላችሁ በመልካም ውሰዱት። ሲያሳድዷችሁ እንደ መልካም ቁጠሩት። መተት ሲያደርጉባችሁ በመልካም ዐይናችሁ ጸልዩላቸው፣ አልቅሱላቸው። በእንደዚህ አይነት መንገድ ክርስቶስንና ክርስትናችን እያደገ ስለሚመጣ እግዚአብሔርን ወደ መምሰል ስለምንቀርብ ያን ጊዜ ክፉ መንፈስ በምናደርገው ድርጊት ብቻ ሊታሰርና ሊያዝ ይችላል። እዚህ እንደዚህ ያደረጋችሁ ተዋጉት። መድኃኒዓለም ይርዳን ይርዳችሁ። አይዟችሁ፣ በርቱ። እግዚአብሔር ከሁላችንም ጋር ይሁን።